እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። እኔ ታሪኩ ብርሃኑ ይባላለው የኢትዮጵያ የሕይወት ብርሃን ቤተክርስቲያን ፕሬዝዳንት ነኝ። እንደ ኢትዮጵያ የሕይወት ብርሃን ቤተክርስቲያን ላለፉት ወራት ምእመናናችን አማኞች በሙሉ በእግዚአብሔር ፊት እንዲሆኑ፣ እንዲጸልዩ እንደ ቤተክርስቲያናችን የጸሎት ፕሮግራሞችን አውጀን እንደነበረ ሁላችንም የምናውቀው ነው። በዚህም ደግሞ እግዚአብሔር ይባርካችሁ ማለት እፈልጋለሁ። በተለይም በየመዋቅሮቻችን በክልል በህብረትና እንደዚሁም በአጥቢያዎች ውስጥ ያላችሁ መጋቢዎች፣ አገልጋዮች፣ ቅዱሳን ወደ እግዚአብሔር ፊት የእግዚአብሔር ፊት እንዲፈልጉ እንዲጸልዩ እያበረታታችሁ እንደሆነ እየሰማን ነው እያየንም ነው እኛም እግዚአብሔር ጸጋውን ባበዛልን መጠን በእግዚአብሔር ፊት እየጸለየን ያለንበት ሁኔታ አለ። ስለዚህ የኢትዮጵያ የሕይወት ብርሃን ቤተክርስቲያን ምእመናንንና እና መሪዎችን ከልብ ማመስገን እፈልጋለሁ። ማለት ጸሎት ለቤተክርስቲያን የምናደርገው ወይንም የአንድት የመዋቅር ጉዳይ ሳይሆን ጸሎት ማለት ከእግዚአብሔር ጋር በግል ህይወታችን የምንገናኝበት የጌታን ፊት የምንፈልግበት ነው። ስለዚህ ስንጸልይ የምንጠቀመው እኛንን በግል ህይወታችን እግዚአብሔር እንደሚባርከን እናውቃለን። አሁን ደግሞ የንስሐ የጸሎት ጥሪ በኢትዮጵያን ያሉ የአማኞች በሙሉ ወደ እግዚአብሔር ፊት በጸሎት እንዲቀርቡ በኢትዮጵያ ውስጥና ከኢትዮጵያ ውጭ ያሉ አማኞች ምእመናን ሁሉ የእግዚአብሔርን ፊት እንዲፈልጉ ይሄ በኢትዮጵያ የጸሎት ቲም ጋር ወይም በአብያተ ክርስቲያናት ከካውንስል እንዲሁም ደግሞ የሁላችንም በጌታ የዳንን የእግዚአብሔር ፊት መፈለግ እንዳለብን የተስማማንበት ጉዳይ ነው። ከፊታችን ሚያዝያ ከስድስት እስከ ግንቦት 11 ድረስ ሰው በእግዚአብሔር ፊት በጸሎት እና በጾም በንስሐ የጌታን ፊት እንዲፈልግ ተስማምተን ሁሉም ሰው የእግዚአብሔር ፊት እንዲፈልግ ይህ ጊዜው የጌታን ፊት የምንፈልግበት ጊዜ በመሆኑ ከእግዚአብሔር ቃል አንድ ስፍራ ነብና አብረን የጥቂት ነገሮችን በእግዚአብሔር ፊት የምንሆንበት እኛም በጸሎት እንደገና የምንሆንበት ሁኔታ እናመቻቻለን። ሁለተኛ ዜና ምዕራፍ ሰባት ከቁጥር 14 ላይ የእግዚአብሔር ቃል እንደዚህ ይላል። በስሜ የተጠሩ ሕዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸውን ብመለሱ በሰማይ ሆኜ ይሰማለሁ ኃጢአታቸውንም ይቅር እላለሁ፣ ምድራቸውንም ይፈውሳለሁ አሁንም በዚህ ስፍራ ለሚጸለይ ጸሎት አይኖቼ ይገለጣሉ፣ ጆሮቼም ያዳምጣሉ። አሁንም ስሜ ለዘላለም በዚያ ይኖር ዘንድ ይህን ቤት መርጫለሁ፣ ቀድሻለሁ። አይኖቼና ልቤ ዘውትር በዚያ ይሆናል። ጸሎት ስንጸልይ የእግዚአብሔርን ፊት ስንፈልግ በዚህ ክፍል ላይ አሁን እንዳየነው ነው። ለምንድን ነው በእግዚአብሔር ፊት መሆን አለብን? ለምንድን ነው ስለ ሀገር መጸለይ አለብን? ለምንድን ነው ስለ ግል ሕይወታችን መጸለይ አለብን? በዚህ ክፍል ላይ የምናየው እግዚአብሔር ይቅር ባይ አምላክ ስለሆነ እግዚአብሔር ስለ ሀገር፣ ስለ ግል ሕይወት፣ ስለ መንግስታት ስንጸልይ መጽሐፍ ቅዱስ እንደምናገረው ሁላችንም ማጢአተኞችንን በደለኞችንን ጻድቅ ሰው የለም ግን በእግዚአብሔር ፊት ስንጸልይ እግዚአብሔር ኃጢአትን ይቅር ይላል። ይህ ብቻም አይደለም። ሁልጊዜ ጊዜ የእግዚአብሔር አይኖች ከሚጸልይ ሰው ጋር ነው የሚሆነው። አይኖቼ የሚጸልየውን ሰው ያያሉ ይላል። የእግዚአብሔር አይኖች በእግዚአብሔር ፊት ከሚሆነው ሰው ጋር ነው። ይሄ ብቻም አይደለም። የእግዚአብሔር ጆሮዎች ከሚጸልይ ሰው ጋር ነው። ጆሮቼ ያዳምጣሉ ይሰማሉ። እግዚአብሔርን የምንጸልየው የጌታን ፊት የምንፈልገው ለምንድን ነው? እግዚአብሔር ያያል፣ ያለንበትን ሁኔታ ያያል። እግዚአብሔር ችግሮቻችንን ያያል። ይህ ብቻም አይደለም፣ እግዚአብሔር ደግሞ ይሰማል። የሚሰማ ጆሮ ያለው አምላክ ነው። የእኛ አምላክ የሚሰማ አምላክ ነው። ይህ ብቻም አይደለም። ልቤም ዘውትር በዛ ይሆናል ይላል። እንግዲህ እነዚህ የእግዚአብሔር ልብ፣ የእግዚአብሔር ጆሮ፣ የእግዚአብሔር አይኖች ከሚጸልይ ሰው ጋር ስለሚሆኑ የእግዚአብሔር ልብ ሁል ጊዜ በጌታ ፊት ተንበርክኮ የጌታን ፊት ከሚፈልጉ ሰዎች ጋር ይሆናል። ስለዚህ መላው ዓለም ውስጥ ያላችሁ ቅዱሳን ዛሬም ይሁን ነገም ይሁን ሁል ጊዜ የምናበረታታችሁ ወደ ጸሎት እንመለስ። በዚህ ጊዜ በጌታ ፊት ሆነን እንድንጸልይ የምናሳስባችሁ የጸሎት ርዕሶቻችን ብዙ ቢሆኑም ጥቂቶቹን ላሳስባችሁ። ለምንድን ነው በጌታ ፊት የምንሆነው? ምን ይዘን በጌታ ፊት እንቅረብ? የሚለው ብዙ የጸሎት ርዕሶች አሉን። ግን የንስሐ በእግዚአብሔር ፊት እንድንገባ የንስሐ ጸሎታችን ምንድነው መሆን ያለበት? አሁን እግዚአብሔር በድለናል፣ አሳዝነናል። የእግዚአብሔርን ልብ ያሳዘንበት ሁኔታዎች ብዙ አሉ። ከዋናውና ዋናው እግዚአብሔርን ያሳዘንበት ጉዳይ በተለይም እንደ አማኞች እንደ ቅዱሳን የጽድቅ ተጽዕኖ ማምጣት ሲገባን በምንሰራበት መስሪያ ቤት፣ በምናገለግልበት ቤተ ክርስቲያን፣ በምንማርበት ትምህርት ቤት እንደ ቅዱሳን እንደ ክርስቲያኖች የጽድቅ ተጽዕኖ ማምጣት አልቻልንም። ለዚህ በእግዚአብሔር ፊት ንስያ መግባት አለብን። በዚህ ዙሪያ ብዙ አማኞች ብዙ አገልጋዮች እግዚአብሔር የተናገራቸውን በምድራችን ላይ ይናገሩ ነበር። ስለዚህ የጽድቅ ተጽዕኖ ማምጣት አልቻልንም። ፍትህ፣ እውነት ከእኛ የራቀበት ሁኔታ አለ፣ እንደ አማኝ እንደ ክርስቲያን። ስለዚህ በእግዚአብሔር ፊት የፅርቅ ተጽዕኖ ማምጣት አልቻልኩም ብለን ንስሐ መግባትና ከንስሐ በኋላ ደግሞ የፅርቅ ተጽዕኖ የማምጣት ስራ እየሰራን በእግዚአብሔር ፊት የንስሐ ጸሎት እንድንጸልይ ያስፈልጋል። ለጎረቤቶቻችን እና በምንሰራበት በንግዳችን በትምህርት ቤት በምናስተምርበት በምናገለግልበት ይሄ ቅዱሳን ሰፈር ነው፣ ይሄ የጌታ ሰዎች ናቸው ብለው ሰዎች የሚመሰክሩት ሰዎች እኛን አይቶ ወደ እግዚአብሔር የሚመጡበትን ሁኔታ አላደረግንም አላመጣንም። በዚህ ጉዳይ ላይም በእግዚአብሔር ፊት ንስሐ እንድንገባ ያስፈልጋል። ሌላው የእግዚአብሔርን ቃል ጥለናል። መድረኮቻችን በሌላ ነገር የተሞላ ነው፣ በጨዋታ የተሞላ ነው፣ በቀልድ የተሞላ ነው። የእግዚአብሔርን ቃል ይዞ እውነተኛውን ቃል ይዞ የሚሰብክ ሰው እየጠፋ እያነሰ በሄደበት የእግዚአብሔር ቃል መከበር ሲገባ በዚህ ጊዜ ቃሉን ጥለናል። ይሄ ንስያ ያስፈልገናል። የእግዚአብሔር ቃል ቀላል የሆነበት የመጽሐፍ ቅዱሳዊ ሁኔታዎች ወደኋላ የተባሉበት ሌላ ነገር የቀደምበት ሁኔታ አለ። ቁሳዊ ነገር የምንዘምርበት የምንሰብክበት ሁኔታ አለ እና በዚህ ጉዳይ ላይ የኢየሱስ አዳኝነት ከፍ ብሎ በህይወታችን አልታየም ንስያ መግባት ያስፈልጋል የእግዚአብሔር ቃል ከፍ እንድል ያስፈልጋል የእግዚአብሔር እውነት መድረኮቻችን በእግዚአብሔር ቃል እውነት መሞላ ስላለበት እነዚህ ነገሮች አልሆኑም እኛ መሪዎች እኛ አገልጋዮች እኛ አማኞች ዝም ብለን የምናየው ጉዳይ አይደለም ለምንድን ነው የጌታ ቃል ሕያው የሆነው ቃል ሰማይንና ምድርን የፈጠረው ቃል እሱ የተረሳበት ሁኔታ በመኖሩ በእግዚአብሔር ፊት ንስያ ያስፈልገናል ሌላው ከዚህ ጋር አያይዘን መጸለይ ያለብን ነገር ቢኖር ምሳሌ መሆን አልቻልንም ለሌሎች ለተውልድ ለወጣቶች በእግዚአብሔር ፊት ንስሃ የምንገባበት ጉዳይ ነው። ሰው ሰውን አይተው ወደ ጌታ የሚመጣበት ሁኔታዎች ነበሩ። ብዙ አባቶች ሲጸልዩ አይቶ ሰዎች ወደ ጌታ ይመጣሉ። ስለዚህ በእግዚአብሔር ፊት ለሌሎች ምሳሌ መሆን አልቻልኩም እኔ አሳዝኛለሁ፣ እግዚአብሔርን በድያለሁ እያልን በእግዚአብሔር ፊት መጸለይ ንስሃ መግባት ደግሞ ያስፈልገናል። ይህን ብቻም አይደለም እንደ አገልጋዎች እንደ መጋቢዎች የመጋቢነት ኃላፊነቶቻችንን እየተወጣን አይደለንም። ብዙዎቻችን የስማችንን የሚያስከብር ነገር ነው። ስም ነው የምንፈልገው እንጂ ህይወት የሌለው ነገር ነው እያደረግን ያለ ነው። እግዚአብሔር በጠራን ጥሪያችን ወንጌላዊ የሆንን አስተማሪ የሆንን መጋቢዎች የሆንን ሐዋርያ የሆንን በዛው እግዚአብሔር በሰጠን ጸጋ እያገለገልን ነው ወይ? በዚህ ጉዳይ ላይ በእግዚአብሔር ፊት ንስሐ መግባት ያስፈልጋል። እግዚአብሔር የምሕረት አምላክ ስለሆነ እግዚአብሔር መሓሪ፣ እግዚአብሔር ቸር ስለሆነ በእግዚአብሔር ፊት እኔ በመጋቢነቴ የመጋቢነቴን ጸጋ አልተወጣም፣ ጸጋይን አላካፈልኩም፣ አላገለገልኩም እግዚአብሔርን አሳዝኛለሁ። ስለዚህ በእግዚአብሔር ፊት መንጋው ተበትነዋል። በምድር ላይ ብዙ መንጋ ምግብ አተው እየተንከራተተ ባለበት ሁኔታ ሰዎችን ለክርስቶስ መንግስት ማዘጋጀት ሲገባን ያንን ኃላፊነታችን አልተወጣንም። እረኛ ለሌሎች ይኖራል። እረኛ ስለ እራሱ አይደለም። እረኛ እርሱ ዋጋ እየከፈለ ለሌሎች ይኖራል። እረኛ ከፊት ሆኖ ይመራል። እረኛ ይመግባል። እረኛ የሚያስፈልገውን ለመንጋው ያዘጋጃል። እኛ ግን ያንን አላደረግንም። ስለዚህ ንስሐ ያስፈልገናል። መጋቢዎች በእግዚአብሔር ፊት እኔ እግዚአብሔር በድያለሁ፣ እንደ መጋቢነት ከፊት ሆኜ አልመራም፣ አልመገብኩም። ለመንጋው የሚያስፈልገውን ነገር የሚመጥነውን ምግብ አላቀረብኩም አልሰጠውም፣ ብለን በእግዚአብሔር ፊት ንስሐ መግባት ያስፈልጋል። በእርግጠኝነት እግዚአብሔርን ስለበደልን ስላሳዘንን የእግዚአብሔርን ፊት መፈለግ ያስፈልጋል። ስለዚህ እናንተው ደግሞ ይህንን መልእክት የምትሰሙ ይህንን አገልግሎት የምትከታተሉ ወንድሞችና እህቶች እኔ እውነት መጋቢ ነኝ ለሌሎች መጋቢነትን እያሳየው ኃላፊነትን ተወጥቻለው አልተወጣውም፣ ንስሐ ያስፈልጋል ይህ ለእናንተ ብቻ መልእክት የምናስተላልፍበት ጉዳይ አይደለም። እኔ ራሴ በዚህ በእነዚህ በተናገርኳቸው ነገሮች እኔ ራሴ ፍጹም አይደለም። ለእናንተ ብቻ ተናገር የሚተው ጉዳይ አይደለም እኔም አልተወጣሁም። ስለዚህ ለእኔም ንስሐ ያስፈልገኛል። ለቤተ ንስሐ ያስፈልጋል። በእግዚአብሔር ፊት ጌታ አሳዝኛለሁ በድያለሁ ብዬ በእግዚአብሔር ፊት ንስሐ ምግባት አለብኝ አለብን። አብሮኝ ያሉ ወንድሞችና እህቶችም ጋር ሆነን እንደ እግዚአብሔር ፍቃድ ሆኖ እንደ እግዚአብሔር ፍቃድ ሆኖ እንደ ኢትዮጵያ ሕይወት ቤተክርስቲያን ሁልጊዜ ማለዳ ማለዳ በእግዚአብሔር ፊት የንስሐና የምስጋና ፕሮግራም እያደረግን ያለንበት ሁኔታ አለ። በዚህ አጋጣሚ መላው ዓለም ውስጥ ያላችሁ፣ ዛሬም ቢሆን የእኔ ጥሪ፣ የቤተክርስቲያን ጥሪ ነው። ይህም ጥሪ የጸሎት ጥሪ ነው። እንጸል። ዛሬ የምንጸል ነገ የምንጸል ወደ እግዚአብሔር ቃል እንመለስ። እግዚአብሔር ቃል እናጥና። ሰዎች ለሰዎች ምሳሌ እንሆን። ሰዎች እኛን አይቶ ወደ ጌታ ይምጡ። የእኛን ህይወትና የእኛን ኑሮ አይቶ ሰዎች ወደ እግዚአብሔር ይምጡ። በመስሪያ ቤታችን ምሳሌ እንሆን። በምናገለገልበት አገልግሎት ሰፈር ላይ ምሳሌ እንሆን። በምንኖርበት ጎረቤት ላይ ለሌሎች ምሳሌ እሆን። እግዚአብሔር ህይወታችንን ይባርክ። እግዚአብሔር ኢትዮጵያ ሀገራችንን ይባርክ። አመሰግናለሁ።